ሰላም ጤና ይስጥልን። የተወደዳችሁና የተከበራቸው የቻናላችን ተከታታዮች እንደምናላችው የህዳር 4 2018 እጅግ በጣም አሳዛኝ የሆነን መረጃ እንዲሁም ደግሞ አነጋጋሪ የሆኑ መረጃዎችን ይዤላችው ቀርቤ ያለው በቅድሚያም ዋና ዋናዎቹን በማስቀደም እንጀምረዋለን። በመጀመሪያው መረጃየም እጅግ በጣም አሳዛኝና የበርካታ ኢትዮጵያኖችን ቅስም የሰበረ አስደንጋጭ መረጃ ተሰምቷል። ይኸውም እንግዲህ 49 ስደተኞችን ጭና ስትጓዝ የነበረች መርከብ ላይ በደረሰ አደጋ 42 ሰዎች መሞታቸው የተሰማ ሲሆን የሚገርመው ነገር ትረፊ ያላት ነፍስ እንግዲህ ሰባት ሰዎች ደግሞ ለስድስት ቀናት በባህር ላይ ተንሳፈው ስለ መገኘታቸው ይፋ ሆኗል። ሙሉ መረጃውን ይዘናል። በሌላ በኩል ከአይኤምኤፍ ዓለም ባንክ በኩል አዲስ መግለጫ ወጥቷል። በዚህም ኢትዮጵያን ጨምሮ ሌሎች ሀገራት ላይ ማስጠንቀቂያ አውጥቷል። ሙሉ መረጃውን ይዘናል። ከጉምሩክ ቀረጥ ጋር በተያያዘም አዲስ መረጃ ተሰምቷል። በዚህም ኢትዮጵያ የጉምሩክ ቀረጥን በተመለከተ እንግዲህ እነሳ ስለማድረጓ መግለጫ ወጥቷል። እናደርሳችኋለን። እንዲሁም ከግብር ጋር በተያያዘ አነጋጋሪ መረጃ ወጥቷል። በዚህም መሰረት ግብር ሊጨምር እንደሆነና የሚጨምርበት ምክንያት በዝርዝር ይፋ ሆነዋል። ይህንንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ መግቢያ ላይ እንዳያችሁት እጅግ በጣም አሳዛኝና የብዙዎቻችንን ቅስም የሰበረ አዲስ መረጃ ይፋ ሆነዋል። የሊቢያ ባለስልጣናት 49 ሰዎችን ጭና የነበረችው ጀልባ ከአልቡሪ ነዳጅ ማውጫ አቅራቢያ ከሊቢያ የባህር ዳርቻ ሰሜን ምዕራብ በሚገኘው ክፍት የባህር ዳርቻ ከሰመጠች በኋላ ለስድስት ቀናት በባህር ላይ ሲንሳፈፉ የነበሩ ሰባት ሰዎችን በህይወት ማግኘታቸው ተገለጠ። በዚህም አይኦኤም እንዳለው ከሆነ ስደተኞቹ ከሱዳን፣ ከናይጄሪያ፣ ከካሜሩን፣ ከሶማሊያ እንዲሁም ከተለያዩ የአፍሪካ ሀገራት የመጡ ናቸውም ብለዋል። ሊቢያ በ2011 ወዲህ በኔቶ ድጋፍ በተደረገው አመፅ ከስልጣን መውደቅ በኋላ ከግጭትና ከድህነት ወደ አውሮፓ በሜዲትራኒያን ባህር በኩል ለሚሰደዱ ሰዎች መሸጋገሪያ መንገድ ሆና ቆይታለች። በማዕከላዊ ሜዲትራኒያን ባህር የሰመጡ ስደተኞች ቁጥር በዚህ ዓመት ብቻ አንድ ሺህ መድረሱን አይኦኤም ገልጾ የዚህ ሳምንት አደጋ ያን ቁጥር በይበልጥ ከፍ አድርጎታለም ብለዋል። ይህ አሳዛኝ ክስተት ከሱርማንና ከላምቢሩስ አካባቢ ከደረሱ ሌሎች ገዳይ አደጋ ከጥቂት ሳምንታት በኋላ መከሰቱ ስደተኞችና ስደተኞች በማዕከላዊ ሜዲትራሊያን መስመር ላይ የሚያጋጥማቸውን የማያቋረጥ አደጋ ያጎላል ሲል መግለጫው አስነብበዋል። ስለዚህ ኢትዮጵያኖች ይህንን እየሰማችሁ እባካችሁ አትሂዱ ለማለት ያክል እንወዳለን። እንዲሁም ለሟች ቤተሰቦች እንግዲህ መጽናናትን እየተመኘን ወደ ቀጣዩ መረጃ እናምራ። በሌላው መረጃችን ከአይኤምኤፍ ዓለም ባንክ በኩል አዲስ መግለጫ ስለ መውጣቱ ይፋ ሆኗል። የዓለም ባንክ IMF የአፍሪካ ሀገራትን የዕዳ ጫናን ለመቀነስ ዩዋንን እንዳማራጭ በመጠቀም ዝንባሌ ቢታይም፣ IMF እንዲህ ያሉ የገንዘብ ልውውጦች ሀገሪቱ ለአዲስ አይነት የገንዘብ ትለዋዋጭነት ሊያጋለጣት እንደሚችል አስጠነቀቀ። በዚህም ኬንያ ቀደም ሲል ባደረገችው ተመሳሳይ ልውውጥ ዓመታዊ የብድር ክፍያ ጫናን በግምት በ215 ሚሊዮን ዶላር ለመቀነስ ችላ ነበር። ኢትዮጵያም በተመሳሳይ 538 ቢሊዮን ዶላር የሚገመት የቻይና ዕዳ መልሶ ማዋቀር አካል ሆኖ ይህንን የዩያን ልውውጥ ለማድረግ በንግግር ላይ እንደምትገኝ ብሉምበርግ ዘግበዋል። IMF የገንዘብ ልውውጡ የአጭር ጊዜ የገንዘብ ጫናን ሊቀንስ ቢችልም የትኛውም ልውውጥ ከመከናወኑ በፊት የገንዘብ ስጋቶችን በጥንቃቄ መመዘንና ከረጅም ጊዜ የዕዳ አያያዝ ስትራቴጂ ጋር መጣጣም እንዳለበት አሳስበዋል። የዓለም ባንክ ተቋም IMF ኢትዮጵያና ኬንያ የተወሰኑ የቻይና ብድሮችን ከአሜሪካ ዶላር ወደ ቻይና ዩዋን የመቀየር እቅዳቸውን ሊያስከትል ስለሚችለው የገንዘብ ልውውጥ ስጋት ማስጠንቀቂያ ማውጣቱ በዚህ ሰዓት ብሉምበርግ ዘግቦታል። በሌላው መረጃችን ከግብር ጋር ተያይዞ አዲስ መረጃ በዚህ ሰዓት ይፋ ሆነዋል። ከጥቅምት ወር መግቢያ ጀምሮ በሁለት ምዕራፍ እስከ የካቲት 30 ድረስ በአዲስ አበባ ከ5600 በላይ ባለሙያዎች የሚሳተፉበት የንግድ ተቋም ቆጠራ ተጀምረዋል። ቆጠራው የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ እንዲሁም የኢትዮጵያ ስታትስቲክስ አገልግሎት በጋራ የሚያከናውኑት ሲሆን ከወረቀት ነፃ በሆነ መንገድ በዲጂታል የሚደረግ ነው። ለመሆኑ የንግድ ድርጅቶች ቆጠራ ምንድን ነው? ዓለም አቀፍ የገንዘብ ተቋም አይኤምኤፍ የንግድ ድርጅቶች ቆጠራ በአንድ ግዛት ውስጥ በተወሰነ ጊዜ የሚደረግ የተሟላና ስልታዊ የንግድ ተቋም ቆጠራና ምዝገባ እንደሆነ ይገልጻል። የንግድ ተቋም ቆጠራ ጥቃቅን፣ አነስተኛ፣ ከፍተኛ መደበኛና መደበኛ ያልሆኑ የንግድ ድርጅቶችና እንቅስቃሴዎችን እንደሚያካትት የመንግስቱ ድርጅት የስታቲክስ ስራ ክፍል አስቀምጧል። በዚህም ቆጠራ መንግስት መንግስታዊ ኃላፊነቱን ለመወጣት የሚያስችለው ሪሶርስ ለመሰብሰብ የሚችል አንዱ መንገድ ኢኮኖሚ ውስጥ አሉ ብሎ የሚያስባቸውን የንግድ ድርጅቶች በአግባቡ ማወቅ ሲችል ነው ሲሉም ጨምረዋል። የስታቲክስ ጂኦግራፊ መረጃ ባለሙያው አቶ አለሙ እንደተናገረው ቆጠራው በአንድ ሀገር ወይንም ከተማ ያለውን የንግድ አይነት ስብጥር ለመለየትና ለፖሊሲ ውሳኔ ግብይት እንደሚረዳም ገልጸዋል። በተጨማሪም ግብር መክፈል ያለባቸውን የንግድ ድርጅቶች በአግባቡ ለማወቅ ቆጠራው ይጠቅማል የተባለ ሲሆን በዚህም የተለየ ለውጥ ያለበት ነጋዴ ላይ ከፍተኛ ግብርም እንዲጨመርበት ሊያስችል ይችላል ማለታቸው ተገልጿል። ከግብርና ወደ ሌሎች ዘርፎች እየተደረገ ያሉ ሽግግሮች ለማወቅ ቆጠራው ግድ ነው ሲሉ የገለጹ ሲሆን ጨምረው የንግድ ቆጠራ መንግስት ግልጥ የሆነ ለውሳኔ የሚረዳ መረጃ እንዲያገኝ ይረዳልም ብለዋል። አለበለዚያ ደካሞች በሙሉ ከንቱ ነው የሚሆኑት። በደፈናው መመራት ነው የሚሆነው። ዳታ ካልተሰበሰበ አንዳንዱ ነገር በግምት ነው የሚሆነው ማለታቸውም ተገልጿል። ባለሙያዎቹ ቆጠራው ቤት ለቤት የሚካሄድ በመሆኑ አድካሚና ውስብስብ ልቤ ሊሆን እንደሚችል ገምተው በቆጠራው እንዲሳተፉ የሚጠበቁ ሰዎች ጉዳዩን ከግብር ወይንም ከሌሎች ነገሮች ጋር በማያያዝ የተሳሳተ መረጃ ሊሰጡ ይችላሉ የሚል ስጋት እንዳለም ማንሳታቸው ነው ለቴክፋ ኢትዮጵያ የገለጹት። በሌላ በኩል ከጉምሩቅ ቀረጥ ጋር በተያያዘ አዲስ መረጃ ይፋ ሆነዋል። የጉምሩክ ቀረጥ ቅናሽ ስራ ላይ የዋለው በሐምሌ 14 ቀን 2025 በፌዴራል ነጋሪት ጋዜጣ ላይ በታተመው ደንብ መሠረት ሲሆን ዓላማውም ከአፍሪካ አገራት ጋር የሚያደርጉ የንግድ ልውጦች ላይ ከ90% በላይ የሚሆኑ ሸቀጦች ላይ ያለውን የጉምሩክ ቀረጥ ሙሉ በሙሉ ለማስቀረት እንደሆነ ታስቧል። የጉምሩክ ኮሚሽን በቅርቡ ባስተላለፈው ስኮላር ደብዳቤ የቀረጥ ቅናሹ የሚመለከተው ብሔራዊ መስፈርቶችን በማሟላት ለንግድ ቀጠናው የንግድ ሐሳቦችን ያቀረቡትን 24 አገራት መሆኑን አሳውቋል። ከነዚህ መካከል አልጄሪያ፣ ግብፅ፣ ጋና፣ ኬንያ፣ ሞሮኮና ሌሎችም ይገኙበታል። በዚህም ኢትዮጵያ ከአፍሪካ አህጉራዊ ነፃ የንግድ ቀጠና አባል ከሆነው 24 አገራት ጋር የጉምሩክ ቀረጥ ቅናሽ በይፋ ተግባራዊ ማድረግ መጀመሯን በዚህ ሰዓት መግለጿ ታይቷል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያቸው ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ